ሰላም ጤና ይስጥልኝ። ወደ ሰብለ ኪችን ቤተሰቦች እንደምሰነበታችሁ። ዛሬ ደግሞ ቆንጆና በአዲስ ስራ ተመልሻለሁ። እንደምታዩት ይሄን መሰለ ቆንጆ የጾም ጨጨብሳ አሰራር ነው ይዤ የመጣሁት። ቪዲዮውን እስከመጨረሻው ድረስ ተከታተሉት። ደግሞ ኮሜንት፣ ላይክ እያደረጋችሁ የምታበረታቱኝ ከልብ አመሰግናለሁ። አዳዲሶች ደግሞ ሰብስክራይብ አድርጋችሁ የደወል ምልክት በመጫን ቤተሰብ ሆኖላለሁ። እንግዲህ እዚህ ጋ ዱቄቴን አደርጋለሁ። በምትፈልጉት ያክል መጠን እንደዚህ ታደርጋላችሁ። በመቀጠል እዚህ ላይ ጨው እናደርጋለን። የምትፈልጉትን ያክል ጨው ጨው ግን ባይበዛ ይመከራል። በመቀጠል እንግዲህ በዚህ ደረቁን ግብአት አቀላቅለውና አቦከዋለሁኝ። በእጃችሁ ማውካት ትችላላችሁ። እኔ በዊስከር እንግዲህ እንደዚህ አድርጌ ትንሽ ቀጠና አድርጌ አወቀዋለሁ። እንደዚህ በምታዩት መልኩ እንግዲህ እንደዚህ ነው፣ ደርሷል። ቆንጆ ለስለስ ያለ ሆኖልናል። መጥበሻችንን ደግሞ እናገልና ዘይትን ቀበዋለን። ከፈልጋችሁ በሶፍት እንደ ማሰሻ መጠቀም ትችላላችሁ። አለም ደግሞ እንደዚህ ብሩሽ ካላችሁ በብሩሻችሁ እንዳይዝብን ጥግ ድረስ መቀባት ዘይታችንን ዚው እንደዚህ እያደረግን እንግዲህ በዚህ መልኩ እንደ ቤተሰባችን መጠን የምንፈልገውን ያክል እናጋግራለን እያደረግን እያገላበጥን እንግዲህ በሁለቱም በኩል በጣም ድርቅ እንዳይል አድርገን እናበስለዋለን። ምክንያቱም በጣም ድርቅ ካለ ለትሮ ጨጨብሳ ስናደረገው ያስቸግራል። ላስላስ ያለ መሆን ስላለበት ጨጨብሳ ለጥርስ እንዳይዘን እንደዚህ እያደረገን እንግዲህ ሁሉንም እናበስላለን። ይኸው ሁለተኛውንም እንግዲህ እንደዚህ አድርጌ ጋገር ቆንጆ ሆኖ ነው የበሰለው። በጣም አል አልደረቀም ልስልስ ያለ ሆኖ እና እንግዲህ እንትኑ እስኪቀዘቅዝልን ድረስ ምንድን ነው የምናረገው? ዘይታችንን ልክ ቅቤ እንደምናነጥረው ቅመሙን፣ የቅቤ ቅመሙን ጨምረን ትንሽዬ ዘይቱን እናቀልም እናነጥረዋለን። ው እዚህ ጋር ሁሉንም ቅመም የያዘ አንድ ላይ የተፈጨ ነበረኝ ከእሱ እንደዚህ ጨመርኩበት። በመቀጠል ትንሽ ነጭ ሽንኩርትና ቀይ ሽንኩርት ጅንጅብል አድርጌ እላዩ ላይ ጨመርኩት። የእውነት ብትቀምሱት በጣም ነው ቂቤ የሚያስንቀው። በዚህ በልኩ እንደዚህ ዘይቱን ካነጠር ነው በኋላ በዚህ ነው የምንፈረፍረው በቂ ሆኖ ይሄን ያክል ከተከተከ፣ እንግዲህ ከዛ ቄጣችንን ቅቤው ደግሞ ትንሽ ቀዝቀዝ እስኪ ቄጣችንን እንቆራርጣለን አነሳ አነሳ አድርገን እንቆራርጠዋለን። የእውነት የእውነት ለመናገር በጣም ነው የሚጣፍጠው እኔ ቤት እንደዚህ ሰርቼላችሁ በቃ በጾም ሰዓት ነበርና በዚህ መልኩ ሰርቼ ሳይበሉት ጠበቁኝ። ሰርቼ ሰርቼላቸው ወጥቼ ነበርና ሳይበሉት ጠበቁኝና ምኑራቸው ይወስላቸው፣ ቅቤ ጨምረሽበታል፣ ጾመኞች አይደለ ነው ረስተሽ ጨምረሽ መስሎና፣ አይኔ ቅቤ አልጨመርኩም፣ በሉ በሉ ብዬ ድጋሚ በሉ ማለት ነው። እና እንደዚህ አድርጌ እንግዲህ ከዛ ዘይቴ ያነጠርኩትን ዝሪት እዚህ ጎርጓዳ ሳህን ላይ አደርጋለሁ። ከዛ የሚፈልገውን ያክል በርበሬ እንደምትፈልጉት መጠን ቀላም እንዲል ከፈለጋችሁ ማድረግ ትችላላችሁ። ያለበለዛ ደግሞ እንደዚህ ግን ኦሊቭ ኦይል በኦሊቭ ኦይል መስራት ትችላላችሁ። ግን ኦሊቭ ኦይል ደግሞ እንደምታውቁት ውድ ነው። ስለዚህ ይሄንን በዚህ እንደዚህ አንጥረን ስንሰራው ደግሞ በጣም አሪፍ ነው፣ ወጪ ይቆጥባል። በጣምም ደግሞ ይጣፍጣል የእውነት። ስለዚህ እንደዚህ አድርጋችሁ ሞክሩት እንደዚህ እንግዲህ አድርጌ እንግዲህ እኔ በጄ ነው እንትን ማድረግ ማቀላቀል ደስ የሚለኝ። እንደዚህ አድርጌ እንግዲህ አቀላቅለዋለሁኝ። የት ከለሩም ያምራል፣ ሽታው ራሱ በጣም ደስ ይላል። የተነጠረበት ቂቤው ልክ ልክ እንደ ቂቤ እንደ ቂቤ ነው የሸተው። እንደዚህ አድርጌ እንግዲህ ያው ቆንጆ ሆኖ ደርሷል። ለምግብነት እንግዲህ በሰሀን አቀርበዋለሁ። ይጣፍጣል በጣም ልዩ ነበር። ያው ሳህን ላይ አድርጌ እንደገና ደግሞ በዚህ ላይ ደግሞ እንትን መጨመር ትችላላችሁ። ማር ከጎን ማር ማቅረብ ይቻላል። ከጎን ማር አድርጋችሁ በማር ደግሞ በጣም እዚህ ላይ ማር ተደርጎበት ደግሞ በጣም ነው የሚጣፍጠው። እንግዲህ እንደምታዩት ይሄን ይመስላል። በጣም አሪፍ፣ በጣም ቆንጆ የሚጣፍጥ የእውነት ቃናው ልዩ ነው በጣም በቃ ብትበሉትም አይሰለችም። በቃ ዝም ብላችሁ መቼ ሆዳችሁን ይጠግባል እንጂ በቃ ዝም ብላችሁ አቋርጦ አቋርጦ አይላችሁም ስትመገቡት፣ በቃ ዝም ብሎ መብላችሁ እና እንደዚህ አድጌ ሰርችዋለሁ። እንግዲህ ከጎን ደግሞ ማሪን እዚህ አመጣና አቀርባለሁኝ። ቴስት እናድርገው። በጣም ጣፍጠው። የእውነት በጣም ይጣፍጣል። ከዛ ይኸው ማሩን ደግሞ በማር ደግሞ እንቀምሰዋለን። ይሄንን እንዲው ቀመስኩት። ከዛ ደግሞ ማር ደግሞ ላዩ ላይ እዚህ ላይ ፈሰስ አድርጋችሁ ስትበሉት የእውነት በጣም ነው የሚጣፍጠው። ሞክሩት። በዚህ መልኩ እንደዚህ ሰርታችሁ ሞክሩትና እንግዲህ አስተያየታችሁን ኮሜንት ላይ እንጠብቃለሁ ደግሞ ስለምታበረታቱኝ ከልብ አመሰግናለሁ። የእውነት ጊዜያችሁን ሰውታችሁ እንዲህ ስለምትከታተሉኝ ላይክ ስለምታደርጉ በጣም አመሰግናለሁ። አዳዲሶች ደግሞ ሰብስክራይብ አድርጋችሁ የደወል ምልክት በመጫን ቤተሰቡ እንማማርበታለን። ሶሻል ሚዲያ ለጥሩ ነገር ከተጠቀምንበት የእውነት በጣም መማማሪያ ነው፣ ብዙ ጥሩ ነገሮችን እናገኝበታለን። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ እና ይሄንን ይመስላል የዛሬ ቪዲዮ። እንግዲህ በሌላ ስራና በቆንጆ ስራ ደግሞ እስከምንመለስ ድረስ እዚህ ላይ እኔ እሰናበታችኋለሁ። መልካም ጊዜ፣ በእያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቻው ቻው